ሰላም ለእናንተ ይሁን። ፓስተር እንድርያስ እባላለሁ። ክብር ለኢየሱስ ይሁን። ዛሬ ከእግዚአብሔር ቃል ላካፍላችሁ የመጣሁት መቼም የእግዚአብሔር ቃል በመጽሐፍ ቅዱሳችን ላይ ታላላቅ የእግዚአብሔር ሰዎች ያደረጉትን ብናደርግ፣ የወሰኑትን ውሳኔ ብንወስን፣ ከባህሪያቸው አንጻር ከብዙ አንጻር ከነሱ እነሱ ያደረጉትን ብናደርግ፣ እነሱ የሆኑትን ነገር ብንሆን ፍሬያማ እንሆናለን ብዬ አስባለሁ። ዛሬ ከመጽሐፍ ቅዱስ ከምናየው ክፍል አንዱ ከርብቃ ሕይወት የምንማረው ነገር ይኖራል። ስለ ርብቃ ስንማር በዘፍጥረት ምዕራፍ 24 ላይ ሙሉውን ክፍል ማግኘት እንችላለን። አብርሃም ለልጁ ለይስሐቅ ሚስት ፍለጋ ሎሌውን እንደላከው መጽሐፍ ቅዱስ ይነግረናል። አብርሃም ለልጁ ለይስሐቅ ሚስት ፍለጋ በሚሄድ ሰዓት የእግዚአብሔር ምሪትን ተቀብሎ ከሄደ በኋላ እዛ በደረሰ ሰዓት ወይም ደግሞ እዚያ ሲደርስ ጊዜው በዛ ሀገር ያሉት ወጣቶች ሴቶች ውሃ ለመቅዳት ወደ ጉድጓድ የሚመጡበት ሰዓት እንደሆነ የአብርሃም አገልጋይ አወቀ። በዘ ፍጥረት ምዕራፍ 24 ላይ ቁጥር 14 ላይ እንደ ጸለየ መጽሐፍ ቅዱስ ይነግረናል። ዘፍጥረት ምዕራፍ 24 ላይ ቁጥር 14 ላይ የአብርሃም ሎሌ እንደ ጸለየ ይናገራል። እንግዲህ እንስራሽን አውርጅና ውሃ ጠጭኝ ስላት፣ እንካጠጣ ግመሎችንም ላጠጣልህ የምትለኝ ቆንጆ እርሷ ለባሪያ ለይሳቅ የመረትካት ትሁን። በዚህ ለጌታ ቸርነትን እንዳሳየኸው አውቃለሁ አለ። አያቸው የአብርሃም ሎሌ ይሄንን ጸሎት ጸሌው ገና ሳይጨርስ እነሆ ርብቃ እንስራዋን በትከሻዋ አድርጋ ብቅ አለች ይላል መጽሐፍ ቅዱስ። ክብር ለየሱስ ይሁን። ብቅ አለች ይላል የእግዚአብሔር ቃል። ገና ጸሎትን ጸልዮ ሳይጨርስ ገና ተናግሮ ሳይጨርስ ርብቃ እንስራዋን ተሸክማ ብቅ አለች ይላል። ክብር ለየሱስ ይሁን። በእነዚህ ጥቂት ቁጥሮች የርብቃ አገልግሎትን በተመለከተ ብዙ ሁነኛ ባህሪያትን ማየት እንችላለን። በነዚህ ጥቂት ክፍሎች ላይ ስለ ርብቃ ባህሪያትን እናያለን። ስለዚህ እኛም ደግሞ ከእሷ ደግሞ ያየነውን ባህሪ ደግሞ በእኛ ላይ ደግሞ ሊታይ ደግሞ እንደሚገባ አምናለሁ። አንደኛ ከርብቃ ህይወት ከምናየው ባህሪያ አንደኛው ምንድን ነው ካላችሁ ርብቃ ከተጠየቀችው ያለፈ ነገር ያደረገች ሴት ነች። ከተጠየቀችው በላይ ያደረገች ሴት ነች። ውሃ ጠጭኝ ያላት ውሃ ጠጭኝ ሲላት መጽሐፍ ቅዱስ ሲናገር ለእሱ ብቻ አይደለም፣ ልታጠጣው የተነሳቸው ለያዛቸው አስር ገመሎችንም ጭምር ነው ውሃ ለማጠጣት ርብቃ የተነሳቸው አያቸው። ከርብቃ ባህሪያት፣ ከርብቃ ህይወት ከምንማረው ትምህርት አንዱ ምንድን ነው ከተባለ ተጨማሪ ርቀት መሄድ፣ ተጨማሪ ርቀት መሄድ። ቁጥር 17 ላይ ሲናገር እንደዚህ ላል ቁጥር 17 ላይ አገልጋዩም ወደ እርሷ ፈጥኖ ቀረበና እባክሽ ከእንስራሽ ጥቂት ውሃ ጠጭኝ አላት። እርሷም ጌታዬ ጠጣ አለችው። ፈጥናም እንስሯን ወደ እጇ አውርዳ አጠጣችው። እርሱንም ካጠጣች በኋላ ግመሎችንም ጠጥተው እስኪጠግቡ ድረስ ውሃ እቀዳላችኋለሁ አለች። አያቸው እንስራውን አውርዳ የአብርሃም ሎዴን ካጠጣች በኋላ ደግሞ የያዛቸውን ግመሎችንም አስሩ ግመሎችን ደግሞ እነሱንም አጠጣልሃለሁ፣ አለችው። ክብር ለኢየሱስ ይሁን። ርቆ ተጨማሪ ርቀት መሄድ። ኢየሱስ ጌታ ነው። ጌታ ኢየሱስ ክርስቶስ በማቴዎስ ላይ ሲናገር በማቴዎስ ምዕራፍ አምስት ላይ ሲናገር እንደዚህ አለ ማንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድህ፣ ሁለተኛው ከእርሱ ጋር ሂድ አለ። ማንም ሰው አንድ ምዕራፍ እንድትሄድ ቢያስገድደህ አንድ ምዕራፍ እንድትሄድ ቢያስገድደህ አለ ጌታ ኢየሱስ ሁለተኛው ጋር ከእርሱ ጋር ሂድ አለ ክብር ለኢየሱስ ሲሆን ስለዚህ ርብቃ ግመሎችን ረጅም መንገድ ከተጓዙ በኋላ አብዛኛው ግመሎች ከሰላሳ እስከ ሀምሳ ጋሎን ውሃ ይጠጣሉ ግመሎች ረጅም መንገድ በሚሄዱበት ሰዓት ከሰላሳ እስከ ሀምሳ ጋሎን ውሃ ይጠጡ እንደነበር የመጽሐፍ ቅዱስ አዋቂዎች ይናገራሉ እንግዲህ እነዛን ሁሉ ነው እነዛን አስር ግመሎች ነው ከይስሐቅ ማን ነው፣ ከአብርሃም ሉሌ ባለፈ ለግመሎችንም ተጨማሪ እንዳደረገች እናያለን። ክብር ለኢየሱስ ይሁን። ተጨማሪ ርቀት መሄድ። ሰዎች አንድ ነገር ሲጠይቁን፣ እኛም ተጨማሪ ነገር ልናደረግላቸው ይገባል። ሃሌሉያ አሜን። ተጨማሪ ርቀት መሄድ ሰዎች አንድ ነገር ጠይቆን ማለት በዛ በአንድ ነገር መወሰን የለብንም። የተጨመረ ነገር ማድረግ አለብን። ኢየሱስ ጌታ ነው። ስለዚህ ከርብቃ ከምንማረው አንደኛው አንደኛው ነገር ምንድን ነው ከተባለ ከተጠየቀችው ያለፈ ነገር ያደረገች ሴት ነች። ርቆ ተጨማሪ ርቀት መሄድ። ሃሌሉያ ሁለተኛው ከርብቃ ህይወት የምንማረው አያችሁ፣ እችን ነገር ልጨምር። በዚያ ዘመን ሁለት አይነት ጉድጓድ ነበር። ሁለት አይነት ጉድጓድ፣ አንደኛው መቅጃው ላይ ገመድ ይታሰርና ውሃው እስካለበት ድረስ ገመዱ ይለቀቃል። ሁለት አይነት ጉድጓድ ነው። አንደኛው መቅጃው ላይ ገመድ ይታሰርና ውሃው እስካለበት ድረስ ገመዱ ይለቀቃል። ሁለተኛው ደግሞ ከሃያ እስከ ሰላሳ ደረጃዎች ውሃው ወዳለበት ጉድጓድ መውረድ ይጠይቃል። አያችሁ ሁለተኛው ጉድጓድ ደግሞ ከሀያ እስከ ሰላሳ ደረጃዎች ውሃ ወዳለበት ጉድጓድ መውረድ ይጠይቃል። ደረጃ አለ። ከሀያ እስከ ሰላሳ ደረጃ ወርዳችሁ ነው ውሃ ከዛ የምትቀዱት። እርብቃ የትኛው ላይ ጉድጓድ ላይ ነው የተጠቀመችው ካልን ይሄኛው ላይ ነው ከሀያ እስከ ሰላሳ ደረጃ ያለውን ወዳለበት ጉድጓድ ወርዳ እንደተጠቀመች እንደቀዳች የአብርሃም ሎሌ ቁጥር 45 ላይ ሲናገር ወደ ምንጩም ወርዳ ይላል። ሃሌሉያ! ወደ ምንጩም ወርዳ አያችሁ፣ የከፈለችው ዋጋ ተጨማሪ ርቀት እንዴት እንደሄደች ይህን ሁሉ ያደረገችው ማንም ሳይጠይቃት በፈቃደኝነት ነበረ። ለአብርሃም ሎሌ ብቻ ሳይሆን ለአስሩ ግመሎችን ስታደርግ ማንም ማንም በቃ ይህን ሁሉ ያደረገችው ማንም ሳይጠይቃት በፈቃደኝነት ነው ያደረገችው። ሁለተኛው ሁለተኛው ደግሞ ከርብቃ ሕይወት የምናየው ነገር ደግሞ በጎ ምላሽን መስጠት ነበረ። ለአብርሃም ሎሌ የሰጠችው በጎ ምላሽ እናያለን። ውሃ ጠጭኝ ሲላት አንተ የት ሀገር ዜጋነ አላለችው፣ ከየት መጣ አላለችው። አያችው። በጎ ምላሽ መስጠት። እውነተኛ ሰው ወይም እውነተኛ አገልጋይ አንድ ችግር ከተከሰተ እርዳታ እስኪጠየቅ አይጠብቅም፣ በራሱ ተነሳሽነት የሚቻለውን ሁሉ ያደርጋል። እያችሁ ሰዎች እስኪነገራቸው ሁል ጊዜ የሚጠብቁ ከሆነ ወደ መብዛት ወይም ወደ በረከት የማይመጡ መሆናቸውን ነው። እስኪነገረን ድረስ መጠበቅ የለብንም። አንድ ችግር ስንሰማ አንድ ነገር አንድ ወገናችን ላይ አንድ ነገር ስንሰማ እስከምንሰማ መጠበቅ የለብንም። ቶሎ ብለን ማድረግ፣ መርዳት፣ ማገዝ፣ መደገፍ አለብን። በጎ ምላሽን መስጠት። ርብቃ ለአብርሃም ሎሌ ያደረገችው ነገር በጎ ምላሽን ነው። አጠጭኝ ሲላት ወዲያው ነው በጎ ምላሽ የሰጠችው አንተንም ግመሎችንም አጠጣለሁ አለችው። በጎ ምላሽ መስጠት ሃሌሎያ። ሦስተኛው ከርብቃ ሕይወት የምንማረው መሰጠት እንማራለን። መሰጠት፣ ምንም እንኳ ሥራው አስቸጋሪ ቢሆንም ርብቃ ለማገልገል ትጉ ነበረች። ለአብርሃም ሉሌና ለግመሎችን ውሃ ለመስጠት እነሱን ለማገልገል ግን ርብቃ ምን ነበረች? ትጉ ነበረች። ሃሌሎያ አንድ ተግባር ከባድ ከሆነ ተነሳስቶ የነበረው ልባችን ቶሎ ይዝላል። አያችሁ፣ አንድ አንድ ተግባርን ልድገመው። ተግባር ከባድ ከሆነ መጀመሪያ የተነሳንበትን ልብ መጀመሪያ የተነሳንበትን መንፈስ ምን እናደርጋለን ቶሎ ልናጣው ወይ ደግሞ ቶሎ ደግሞ ሊዝል ይችላል። ይሄ የሰው ባህሪ ነው፣ የሰው ባህሪ ነው። ስለዚህ ምንም እንኳ እጅግ ከባድ ተቃውሞና ችግር ቢገጥመንም እኛ ውስጥ የኢየሱስ ክርስቶስ መንፈስ አለ። ምንም እንኳ ከባድ ተቃውሞና ችግር ቢገጥመንም ለጀመርነው ነገር እስከ ፈጻሜው ይዘን መቀጠል አለብን። መሰጠትን አያችሁ፣ ከርብቃ ህይወት የምንማረው መሰጠትን ነው። የአብርሃም ሎሌን ብቻ አይደለም ያጠጣቸው አስር ግመሎችን ጭምር ነው። ቀላል አይደለም። አንድ ግመል ከሰላሳ እስከ ሀምሳ ጋሎን ውሃ የሚሸክም ናቸው የሚጠጡ ናቸው። አያችሁ መሰጠቷን እናያለን። መሰጠቷን ነው ምናየው። ሌላው ነገር ደግሞ ከርብቃ ህይወት ደግሞ ምናየው ደግሞ የጀመረችውን ነገር እስከ መጨረሻ ማጠናቀቋን እናያለን። አያችሁ ርብቃ እስከሚያበቃ ድረስ ግመሎቹ ጠጥሰው እስከሚያበቁ ድረስ አያችሁ መሀል ላይ አላቆመችውም። እርሷ ቶሎ ቶሎ የሚያቋርጥ ማንነት አልነበራትም። በሴት አቅሟ በሴት አቅሟ አስር ግመሎችን ውሃ ማጠጣት ከባድ ነው፣ ከባድ ነው። ያውም ከሰላሳ እስከ አምሳ ባለው ደረጃ ላይ እየወጣች እየወረደች እየወጣች እየወረደች ነው መጽሐፍ ቅዱስ ሲናገር። አላቆመችም። እርሷ ቶሎ የምታቋርጥ አልነበረችም። አያቸው አንድ ነገር ዘጠና ዘጠኙን እጅ ብትሰሩት ተጠናቋል ማለት ግን አይደለም። አንድ ነገር ጀምረን እስከ ዘጠና ዘጠኛ ካደረስነው በኋላ አንዱን ብናጎድል ግን ያ ተጠናቋል ማለት አይደለም። ለዚህ ምሳሌ የሚሆን አንድ ሰው በመጽሐፍ ቅዱስ አንደኛ ሳሙኤል ምዕራፍ አስራ አምስት ላይ ብዙዎቻችን የምናውቀው ሳኦል ነው። ሳኦል እግዚአብሔር አማሊቅን አጥፋልኝ ባለው ሰዓት ግን ሳኦል ያደረገው ነገር አስር ሺዎችን ገድሎ አንዱን ሳይገድል በመቅረቱ እግዚአብሔር ተገቢውን ዋጋ እንዳልሰጠው እናያለን። አያችሁ፣ ርብቃ ማንኛውም ነገር ያደረገችው ዋጋ እንደሚኖር ሳታውቅ ነበር ያደረገችው አያችሁ ያደረገችው በዚህም ምክንያት ይህንን ባደርግ ይህንን አገኛለሁ ብላ አይደለችም። ርብቃ የአብርሃም ሉሌልና ግመሎችን ሁሉ ያደረገችው፣ ያን ሁሉ በጎ ተግባር ያደረገችው የሆነ ነገር ጠብቃ የሆነ ነገር አገኛለሁ ብላ አይደለም። አይደለም ያቸው ርብቃ እነዛን አስር ግመሎች የተጫኑትን ለእርሷ የሚሰጡ ስጦታዎች መሆናቸውንና መንፈሳዊ ሰው እንደምታገባ አላወቀችም ነበር። ግመሎች ላይ የተጫኑት ትልልቅ ስጦታዎች ነበር ለእሷ እንደሆነ አታውቅም። እንደገና ደግሞ የአብርሃምን ልጅ ይስሐቅን እንደምታገባ አታውቅም። ኢየሱስ ጌታ ነው። አያችሁ ያ ከዛ ከምንም ነገር ከጥቅም ጋር አይደለም ያያያዘችው ይሄን ነገር ባድረግ ይሄን ነገር እጠቀማለሁ አላለችም፣ አታውቅም። ለዚህ ነው በበጎ ነገር ተነስታ በጎ ነገር እስከ መጨረሻው ያደረገችው። ኢየሱስ ስሙ የተባረከ ይሁን። ሃሌሉያ። ለዚህ ነው ሩት መጽሐፈ ሩትን ስናይ ሩት ኖሃሚን አምላክሽ አምላኬ ነው ተመለሺ ስትላት፣ ኖ ኖ አልመለስም፣ አብረሽ ይሆናለሁ፣ አምላክሽ አምላኬ ነው፣ ህዝብሽ ህዝቤ ነው፣ አንቺ በምትሞችበት እሞታለሁ አለቻት። አያችን ሩት ከኑሃሚን የምታገኘው ነገር ያየችው ነገር የለም። አንድ ነገር ስናደርግ ከጥቅም አንፃር ማየት የለብንም። ይሄን ባደርግ ይሄን ላገኝ እችላለሁ ልንል አይገባም። በበጎ ነገር ምንም ነገር እንኳ ባይኖር በጎ ነገር እንድናደርግ እግዚአብሔር ይፈልጋል። አያችሁ ከርብቃ ሕይወት የምንማረው ይሄንን ነው። አያችሁ ርብቃ ከተጠየቀችው ያለፈ ነገር የምታደርግ ሰው ነበረች። ተጨማሪ ርቀት የምትሄድ ሰው ነበረች። ርብቃ በጎ ምላሽን የምትሰጥ ሰው ነበረች። ቀለምን አላየችም፣ ቋንቋን አላየችም። የዛን ሰውዬ ማንነትን አደለም ያየችው። ውሃ ጠጭኝ ሲላት በጎ ምላሽ ነው የሰጠችው። ዛሬ ስንቶቻችንን ለሰዎች በጎ ምላሽን የምንሰጠው? ርብቃ ግን በጎ ምላሽ ሰጠች። ያ ብቻ አደለም፣ ርብቃ የተሰጠች ነበረች። የተሰጠ ማንነት ነበራት። እግዚአብሔር ህይወታችን ለእግዚአብሔር አገልግሎት የተሰጠ መሆን አለበት፣ ለትዳራችን የተሰጠን መሆን አለበት፣ ለጓደኞቻችን የተሰጠን መሆን አለበት። ለማንኛውም ነገራችን እግዚአብሔር አሳልፎ ለሰጠን ነገር መሰጠት ያስፈልጋል። ርብቃ ራሷን የምትሰጥ ሰው ነበረች። ያ ብቻ አይደለም ከርብቃ የተማርነው ርብቃ የጀመረችው ነገር የምታጠናቀቅ ጀምራ የሚያቆም ማንነት አልነበራትም። ርብቃ አስር ግመሎችን አምስቱን አጠጥታ ሌላው ላይ መሀል ላይ ግን ከበደኝ ብላ አላቆመችም። ሰለቸኝ ብላ አላቆመችም። ደከመኝ ብላ አላቆመችም። አስሩን ነው ውሃ ያጠጣቸው። አያቸው ዛሬም እኔና እናንተ ከተጠየቅነው ነው ያለፈ ነገር ማድረግ እንድንችል ተጨማሪ ርቀት መሄድ አለብን። ሰዎች ሲጠይቁ ያ ብቻ አይደለም፣ ለሰዎች በጎ ምላሽ መስጠት ያስፈልጋል። ይሄ ብቻ አይደለም፣ መሰጠት ያስፈልጋል። ለአንድ ነገር መሰጠት፣ እግዚአብሔር ለሰጠን ነገር መሰጠት ይፈልጋል። ያ ብቻ አይደለም፣ የጀመርነው ነገር ማጠናቀቅ ያስፈልጋል። ምንድን ነው የጀመራችሁት? ቢዝነስ ጀምሮ ማቆም አያስፈልግም። የተጀመረ ትዳር ማቆም አያስፈልግም። ምንም አይነት ቻለኝ፣ ምንም አይነት መከራ፣ ምንም አይነት ችግር ቢገጥማቸውም በእግዚአብሔር መንፈስ፣ ጳውሎስ ምን አለ? ሀይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ። ዛሬ ያጋጠማቸውን ተግዳሮት የጀመራችሁትን ነገር እንዳታቆሙ ሊከለክላችሁ አይገባም። አያቸው ወደ ኋላ ማፈግፈግ አይገባም። ርብቃ አያችሁ ስራዋን እስኪያበቃ ድረስ አላቆመች። ቶሎ የሚያቋርጥ ማንነት ርብቃ ላይ አታዩ። ክብር ለኢየሱስ ሲሆን ርብቃ በስተመጨረሻ እግዚአብሔር በመንፈሳዊ ሰው በይሳቅ ባረካት። ርብቃ የተባረከች ሰው ሆነች። ርብቃ ያላሰበችው ደረጃ ውስጥ ገባች። ርብቃ ያላሰበችው ከፍታ አገኛት። አያቸው እግዚአብሔር በዚህ ባሕርያት ይባርገን በዚህ ባህር ይባርከን። ክብር ለኢየሱስ ሲሆን አሜን። ከተጠየቀ ነው ያለፈ ነገር፣ ተጨማሪ ርቀት እንድንሄድ በጎ ምላሽን መስጠት እንድንችል እግዚአብሔር ለሰጠን ነገር መሰጠት እንድንችል የጀመርነውን ነገር አለማቋረጥ፣ የጀመርነው ነገር ማጠናቀቅ ያስፈልጋል። እግዚአብሔር በዚህ ባህሪያት ይባርከን። በጌታ በኢየሱስ ስም ተባረኩ። አባት ሆይ እናመሰግንሃለን። አሁን በቃል ስላስተማርከን ክብር ሁሉ ለአንተ ይሁን። እግዚአብሔር ይህን መልእክት የሚሰሙ ሁሉ እግዚአብሔር ሆይ እንዲባረኩበት፣ ራሳቸውን እንዲያዩበት። እግዚአብሔር ወይ ጸለይኩኝ። ተባረክ፣ በኢየሱስ ክርስቶስ ስም።